ሰላምታችንን በያላችሁበት ድረስ የተወደዳችሁ እና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። የአማራ ፋኖ ብሔራዊ ኃይል በጎጃም ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር የወርቅ አባይ ብርጌድ በእሁዲት ዙሪያ የአሸባሪው እና የዘራፊው የአብይ አህመድ ሰራዊት ያደረገውን ጥቃት ሙሉ በሙሉ አክሽፈውታል። ታሪክ ሰሪዎቹ የምድር ድሮኖች አይበገሪዎቹ የወርቅ አባይ ብርጌድ ፋኖዎች በትናንትናው ዕለት ማለትም ግንቦት 27 ቀን 2017 ዓ.ም የዘራፊው የሥርዓቱ አገልጋይ ቡድን አምበርና ላሊበላን እንቆጣጠራለን ብሎ ባደረገው እንቅስቃሴ ከሌሊቱ 8 ሰዓት እስከ ምሽቱ 1 ሰዓት ተኩል ድረስ ባደረጉት ውጊያ ሙትና ቆስለኛ እንዲሁም ምርኮኛ ስለማድረጋቸው ፋኖ አደራጀው ገልጿል። ይህ የዝንጀሮ መንጋ የፋኖን ስልት በቅዱ ውስጥ አስገብቶ ስቦ ለመምታት ያደረገው እንቅስቃሴ የብርጌዱ አራቱም ሻለቆች በመናበብ የብሬና ፈሙዝ አንድ ቦምብ ከመቶ በላይ ወታደራዊ ሻንጣ፣ አራት መቶ የክላሽ ጥይት፣ አራት ካዝና፣ በርካታ የዝናብ ልብሶችና አንድ የጠላት ምርኮኛ ኮፍ ክላሽ እንደያዘ ስለመማረካቸውና ከ40 በላይ ሙትና ከ40 በላይ ቁስለኛ በማድረግ የጠላትን ኃይል ለማንኮታኮች ችለናል ሲል የወርቅ አባይ ብርጌድ ሁለተኛ ሻለቃ አባል የሆነው ፋኖ አደራጃው ተናግሯል። በተጨማሪም በሁዲት ከተማ መሽጎ የነበረው ዘራፊው የአብይ አህመድ ሰራዊት ከአምበር ከላሊበላ ከሁዲት ዙሪያ የነበረውን ነበልባሏ ብርጌድ ያሮጠች ሙሉ በሙሉ ከተሞውን አስለቅቀው እስከወሎ ሰፈር ተቆጣጥረውት እንደነበር ፋኖ አደራጀው አክሎ ገልጿል። ነበልባሏ የወርቅ አባይ ብርጌድ በሁዲት መሽጎ የነበረውን ማህበረሰቡን እየዘረፈ እየጨፈጨፈና በዘር እየከፋፈለ የሚገኘውን የሥርዓቱ አገልጋዮችን ቀን በቀን በሚያደርገው ውጊያ የጠላትን ቁመና ማንኮታኮታቸውን ምንጮቻችን አክለው ገልጸውልናል። የጠላት ራዳር በፋኖ ከጥቅም ውጭ ሆነ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህርዳር ብርጌድ በምዕራቡ ቀጠና ጊዮን ሰለሞን ሻለቃና አሳምነው ሻለቃ ጥምረት በመፍጠር ግንቦት 27 ቀን 2017 ዓ.ም ከሰዓት በኋላ ከ10 ሰዓት ተኩል እስከ 12 ሰዓት ድረስ ጥምር ጦሩን መገልሳ ቀጠና ነጭ ድንጋይ ተራራ ላይ ማለትም ከምዕራብ ዕዝ መኮድ ካምፕ 1 ኪሎ ሜትር ከባህርዳር ከተማ ከበላይ ዘለቀ ኤርፖርት 700 ሜትር እና ከዛ ባነሰ እንዲሁም መገልሳ ዘጌ መገንጠያ ካለው የጠላት ራዳር 500 ሜትር በቅርብ ርቀት በመሆን ዘጌ መገንጠያ ላይ ለሁለት ዓመት በተከታታይ በፍተሻ መልኩ ጠላት ሕዝባችንን የሚያሰቃይበት ኬላ በድሽቃና ብሬን በመደብደብ አንድ ሙትና አራት ቁስለኛ በማድረግ ኬላውን በማስለቀቅ የጠላት ኃይል እየደበደቡ ወደ ካምፕ አስሩጠውት ካስገቡት በኋላ በረህኞቹ አናብስት ሻለቆች ተከታትለው ጠላት የገባበት ካምፕና የሚመካበት ራዳር በድሽቃ በመደብደብ ከጥቅም ውጭ አድርገው በርካታ ቁሳዊ ኪሳራ ማድረስ ተችሏል። የመረጃ ምንጭ፣ የባህር ዳር ብርጌድ ህዝብ ግንኙነት መሳፍንት መንግስቱ። በቀጣይም ተከታታይነት ያለው ጥቃት በመፈጸም ህዝባችንን ነጻ ለማውጣት ተግተን እንሰራለን ሲሉ ፋኖ ሀብታሙ የሱፍ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ መረጃውን አድርሰዋል። የአቸፈር ባለ ግል ትጥቆች ሆብለው ላይ መለሱ ተነስተዋል። ያቸፈር ባለ ግል ትጥቅ በአንድነት በመትመም ጠላትን ድባቅ ደባቀ እየመታ ይገኛል። የአማራ ፋኖ ብሔራዊ ኃይል የጎጃ ማገው ምድር ክፍለ ጦር በአቤ ጉበኛ ብርጌድ ስር የሚገኙ ባለ ግል ትጥቆች ከአርበኛው ካርበኛው ጋር በጋራ ጠላትን እየደመሰሱት ይገኛሉ። አርሶ አደሩ በንቅናቄ በመውጣት ይህንን ገዳይ ሥርዓት በመቃወም በስንቅና በትጥቅ ከማገዝ ባሻገር ፊት ለፊት በጋራ በመፋለም ጠላትን በአንድነት እየደመሰሱት ይገኛሉ። በሌላ በኩል ነበልባሉ ገረመው ወንድ አወክ ብርጌድ በብር አዳማ ቀጠና ከየቀበለው ከመጡና የግል ባለጦር መሳሪያዎች ጋር ምክክር አደረገ። ግንቦት 28 ቀን 2017 ዓ.ም የነበልባሉ ገረመው ወንድ አወክ ብርጌድ ህዝብ ግንኙነት የአማራ ፋኖ ብሔራዊ ኃይል በጎጃም አምስተኛ ክፍለ ጦር ነበልባሉ ገረመው ወንድ አወ ብርጌድ በብር አዳማ ቀጠና ከየቀበሌው ከመጡ አመራሮችና የግል ባለጦር መሳሪያዎች ጋር ምክክር ማድረጉን አሳወቀም። የነበልባሉ ገረመው ወንድ አወ ብርጌድ የፖለቲካ መኮንን አርበኛ ወለላው ካሴ በመድረኩ ላይ እንደተናገሩት ሁሉም የግልና የመንግስት ባለጦር መሳሪያዎች መሳሪያዎቻቸውን በአግባቡ መያዝና ለግዳጅ ዝግጁ መሆን እንዳለባቸው ተናግረዋል። የነበልባሉ ገረመው ወንዳወቅ ብርጌድ ምክትል ዘመቻ መሪ መቶ አለቃ ዘገየ ምን ይበል በበኩላቸው ሁሉም ባለጦር መሳሪያዎች ላይቀሬውና ለመጨረሻው የነፃነት ትግል በቂ ዝግጅት እንዲያደርጉ አሳስበው ወቅታዊ የብርጌዱ መመሪያዎችን ለማህበረሰቡ አስረድተዋል። በየቀበሌው የሚገኘው ባለጦር መሳሪያዎች በሻለቃ ተደራሽተው ወሳኝ ስልጠናዎችን በመውሰድ ለግዳጅ በተጠንቀቅ ላይ መሆናቸውንም አሳውቀዋል። ጨፍጫፊውን ሥርዓት ሳናስወግድ የምናገኘው ሰላም ልማትና እረፍት የለም ሲሉ ተሳታፊዎቹ በስሜት ተናግረዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን! በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።